ማን እንኳን አወቅሽ መሰለኝ። ከዚህ በኋላ አጠገቤ እንዳትደርስ እሺ። ቤዛና ለምለም ተያይዘዋል። ከኤላ አጠገብ እንዳትደርሽ እያለቻት እያስጠነቀቀቻት ነበረ። አሁንም ምንም እንዳላደረገችና ምንም ነገር እንዳልተመኘች እየተናገረች ነው። ኤላም ቢሆን ምንም አልተፈጠረም እመኚኝ እያላት ለምለምን ለማባበል እየሞከረ ነው። በእርግጥ የዛኔ ቤዛ አጠጥታ እንግዲህ ለማስተኛት ብትሞክርም እሱ ደግሞ ምንም ያወቀውና የሚያስታውሰው ነገር የለም። ምክንያቱም ሰክሯል እና ምንም የሚያስታውሰው የለም፣ እና ምንም አልተፈጠረም ብሎ እየተከራከረ ነው። ነገር ግን አሁንም ለምለም ቤዛ ኤላን ፈልጋ እንደ መጣችም እየተናገረች ነው። በዚህም የምትረዳት አደይ ብቻ ናት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች በያላችሁበት ያለም ዳረቻ ሰላማችሁ ብዙ ተተረፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል አርባ ሰባት እንግዲህ እና ለምለም ቤዛን እያስጠነቀቀቻት ቢሆንም እንኳን ነገር ግን ቤዛም አሁንም የምታርፋ አይነት አይደለችም። ኤላን ሄዳም ይቅርታ ጠይቀዋለች። ለምለም ደበደበችኝ አንተ በእርግጥ ያኔ እኔ እናንተ ጠጥተናል ከዛ በኋላ አንተ ሰከርክ ስትሰክርም ወደ መኝታ ቤት ይዤ ሄድኩ ላስተኛህ በማለትም ውሸት በመዋሸትና ምንም አይነት ነገር እንዳላሰበችና እንዲሁም የባርኮት ፍቅረኛ ኮነኝ እኔን አንተን እንዴት አስባለው ወይም እመኝ አለው በማለት ነበረ ያባበለችው ኤላም ቢሆን አዎ የባርኮት የጓደኛ ፍቅረኛ እኮ ነሽ፣ እንዴት ሊሆን ይችላል? ለምለም ተሳስታ ነው በማለት ነበረ ነገሩን እንግዲህ እንዳልተፈጠረና አሁንም ቤዛን እያመናት ያለው እንግዲህ ከዚህ ላይ በጣም ነው የሚያናድደው። ለምለም ትክክልና እውነታን ይዛ ነው የምትሄደው። አሁንም አስመሳይ እንደሆነች ይታይባታል ቤዛ በሌላ በኩል ደግሞ አሁንም ፍቅር ተንኮለኛዋና አስመሰዋ ፍቅር አደይን ለመጉዳት በእጃ ዙር ናኦልን ይዘው መጣለች። ናኦል አሁንም እንግዲህ ቤዛንና አደይን ለመጉዳት ነበረ ይዘው የመጣች ወደዚህ ቤት። ነገር ግን ናኦል ሁሉንም ሴቶች ነው እያየ ያለው። ታዲያ ናኦልን ቢሆን ዴብ አስጠንቅቆት ነበረ ሁላቸውንም እንደዚህ እያደረክ ነው ሌላውን አደይን እንደዛ እንዳስደነገጥካት ከኔ እህት ላይም እንደዚህ አይነት ነገር እንዳላይ በማለት ነበር ያስጠነቀቀው። አሁንም ናኦል ሊያርፍ አልቻለም። ከዚህ ላይ የተረዳሁትና ያየሁት ነገር ቢኖር ሌባ ላመሉ ዳቦ ይልሳል የሚባለው ነገር ከዚህ ላይ ይሰራል ብዬ አስባለሁ። እና እንግዲህ ከስር ከስር ሲልም አደይም በጥፊ ነው የምትለው። አደብ ክንያዝ እያለች እያስጠነቀቀችው ነው። በሌላ በኩል ደግሞ አሁንም ለምለምንም ለመልከፍ ቢሞክርም እንኳን አሁንም በጥፊ ነው ያለችው፣ እና አሁን ላይ ለፍቅርም ሲላት ቤዛና አደይ ምንም የሚያዙ አይደሉም፣ እንዲሁም ለምለም ኃይለኛ ናት ሲል ነበረ። ለምለምም ቢሆን አትንካኝ ነው የምትለው። ታዲያ አሁንምና ኦልም ምን አይነት ነገር ነው? ከዚህ የተቀምጣችሁ እንዴት ነው ራሳችሁን የምትለውጡት? የራሳችሁን ስራ መስራት አለባችሁ፣ እያለም እንግዲህ ለመቀራረብ ሲሞክርም አደም ቢሆን ኧረ በራሴ ጥረት ነው እንጂ ይህም ይቅርብኝ፣ በራሳችን ጥረት መስራት አለብን ስትል፣ ነገር ግን አሁንም ሊዱ ምንድን ነው ስራው ምንድን ነው ራስን የሚለውጥ ከሆነ ስትል ነበር የተታለለችው። እናና ኦል በዚህ ሰዓት በጣም ደስ ብሎት ነበረ። ስለ ስራውም ሊያስተዋውቃትም ነበረ። ይህም ስራ ምንና እንዴት እንደሆነም አልነገራትም። ወተን ብናወራ ይሻላል በማለት ነበረ እንግዲ ወደ ውጭ ለመውጣት የተስማሙት። ታዲያ ፍቅርና ዴብም አሁንም፣ ዴብም ቢሆን አሁንም እየለመነችው ነው ፍቅር ፍቅር፣ እባክህን አብረን እንኑር፣ እኔ በአንተ ፍቅር ልሞት ነው እያለችው ነው ዴብ ደግሞ እኔ በፍጹም ያንቺና ያንቺ ልሆን አልችልም፣ እኔ የሌላ ሰው ነኝ በማለት ነበር አስረግጦ የነገራት እንደ በፊቱ የነገራት። ነገር ግን አሁንም ፍቅር እንዳልተሸነፈችና ጭራሽ የሌላ ልትሆን አትችልም በማለት ነበር የመለሰችለት። ታዲያ አሁንም ና ኦል ብዙ ጊዜ ያወራታል ፍቅር። ዴብ ግን በቃ ስወጣ ስገባ እየገላመጠ ነው፣ እንዴት ብዬ ነው ስራውንስ የምሰራው እያለ ነበረ። ፍቅር ግን ተንኮለኛ ናትና አሁንም ኃይለኛ ተንኮልን አስባና እንዲሁም ሌላ ዘዴን ዘይዳ እንዲቀመጥ አድርገዋለች። ይህም እንግዲህ ያለውበት የተከራየውበት ቤት ተቃጥሏል፣ እና ለትንሽ ጊዜ እዚህ መቀመጥ አለብ ብለህ ንገረው። ዴቭ በጣም አዛኝና የዋህ ስለሆነ በደካማ ጎኑ ገብተህ እንደዚህ ካልከው እንድትቆይና ከዚህ ቤት እንድትኖር ይፈቅድላል በማለት ነበረ ይህን ነገር አቅርቦም እንዲቆይ ያደረገችው። ታዲያ አሁንም ናቁልም ደስ ብሎታል በጣም አሪፍ አይዲያ ነው በማለትም እናም ይሄንንም ነገር እንግዲህ ለዴቭ ሲነግረውም፣ ዴቭን በጣም አዝናለው በቃ ለተወሰነ ጊዜ ከዚህ መቆየት ትችላለህ በማለትም ካለፈው ነገርም እንግዲህ በመጸጸት ዴቭ በተናገረውም ነገር ይቅርታ ጠይቆታል። ናኦልን ናኦል ከዚህ በኋላ ከኛ ጋር ትቆያለህ፣ ባርኮትም ሲመጣ እኔ አናግረዋለሁ ችግር የለውም በማለት በራራና እንዲሁም ባዘነ ልብ ነበረ አብሮ እንዲቆይ ያደረገው። ታዲያ ናኦልም የልብ ልብ ተሰምቶት አሁንም ደስ ብሎት ነው ያለው። በሌላ በኩል ደግሞ ዴብ እህቱን አባብሏትም ነበረ። በዚህም ኤላ የሌላ ሰው ነው የለምለም ነው ለምለምና ኤላ በጣም ነው የሚዋደዱ፣ በመሀላቸው አትግቢ በማለትም ምክር ነገርም ሰጥቷት ነበረ። እንዲሁም የወንድምነት ፍቅሩንም ገልጾላትም ነበር። አንቺ በጣም ቀበጤ በጣም የምትቀብጪ ነሽ፣ እንደገናም ሲያዎች በጣም ትልቅ ትምስ ያለሽ ነገር ግን ህጻን ነሽ በማለትም የወንድምነት ፍቅሩንም እየገለጸላትም ነበረ። ታዳ ሊዱም አልሰማችም ነበረ። ኤላን አፈቀ በማለት ወደ ኤላ ቤት በምታመራበት ሰዓት ኤላ ከተንኮለኛዋ ቤዛ ጋር ነበር ያገኘቻቸው። በዚህም ሊዱ በጣም ተናዳለች። አንቺ ደግሞ ከዚህ ምን ትሰሪ ያለሽ በማለትም ቤዛን በነገር ገጥማታለች። ቤዛም ቢሆን እንግዲህ የዋዛ አይደለችም እና አንቺስ ቢሆን ለምን መጣሽ? በማለት እንግዲህ ሁለታቸው በኤላ ላይ ተጣልተዋል። አሁን ላይ ኤላ የተፈቀረ በሶስት ሴቶች ነው ማለት ነው። በሚያሳዝን ሁኔታ ግን ለምለምን አላመናትም። ምንም ነገር ሊፈጠር አይችልም እንደገናም ቢሆን የባርኮት ፍቅረኛ እንደዚህ አላሰበችም በማለት ነበረ ሁኔታውን ኤላ ለለምለም ያስረዳት። አሁንም ቤዛ ግን ከስር ከስሩ ማለቷን አልተወችም። እናም አሁን ቤዛ የምታፈቅረው ኤላን እንጂ ባርኮትን አይደለም እና ግን ኤላም ደግሞ ብዙ ነገር ጥያቄ ፈጥሮበታል። ሊዱ ሄደች ስለ አሁን ደግሞ ይቺ ምን አይነት በሽታ ነው፣ ሴቱ ምነከው እያለ ነበረ በጣም እያዘነና እየተከዘ የተመለከት ነው። ታዲያ ሊዱ ወደ ቤቷም ስትመለስ እንግዲህ ተንኮለኛውና ኦል ነው ያገኛት። እና ቆልም ቢሆን አናግሯታል። እንግዲህ በፍቅር አመሳስሎ ወይም በጣም ደስ የምትና ቆንጆ ኮ ነሽ በማለት ነበረው ወደሚወስድበት ቦታ አብረው እንዲሄዱ የነገራት። ነገር ግን ሊዱ አሁን ላይ ከዚህ ላይ ጥንቃቄ አላደረገችም ወይም የሆነ አላጣራችም። ምንድን ነው ስራው ብየህ ነበር አልነገርከኝም እኮ በማለት ብትነግረውም እንኳን እሱ ግን ሊመልስላት አልቻለም። ከዛው ንድረስ እና ነግርሻለው በማለት ነበረ። እንግዲህ አባ ብሎ ይዟት ሄደ። እንግዲህ በሚያሳዝን ሁኔታ ሊሂዱ በናኦ ልጅ ናት በዛ ላይ ደግሞ ወንድሟ እየተጨነቀ ነው። አደይንና ለምለምንም ስልኳኮ አያሰራልኝ አለ የት ሄደችብኝ ሊሄዱ በማለት ሲያናግራቸውና ሲያማክራቸውም ነበረ። ነገር ግን ለምለምን ቢሆን ከኤላ ቤት ሄዳ ይሆናል እንጂ በቃ ነገጧ ስለመሄድ ሂጅ ላት አለው በማለት ነበረ አርፎ እንዲተኛ የነገረችው። በሌላ በኩል ደግሞ ቤዛ አይታቸውም ነበረና ኦለንና ሊዱን ምን ጀምረው ነው እነዚህ ሰዎች እያለች ነበረ እና እሷም ደግሞ እስኪልያቸው በማለት ነበር። በትኩረት ስታያቸውና ስትመለከታቸው የነበረ ሊዱም እንግዲህ ልቀቀኝ ባክህን እያለች ብትፍጨረጨርም እንኳን ከናኦ ልጅ ስለሆነች እዚህ በኋላ ስራው ተጀምሯል እያለ የልብ ልብ ተሰምቶታል። እንግዲህ ቤቱ አሁን ሊዲያ የለችም፣ በናኦ ልጅ ናት። ዴብ እየተጨነቀ ነው። ሁላቸውም እንግዲህ እያሰቡ ነው ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት ነገር እናገኛቸዋለን የሚለውን የምናይና የምንመለከት ይሆናል ማለት ነው። ለዛሬው የነበረን ይሄን ይመስል ነበረ። ስላዳምጣችሁኝ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ ቻው ቻው።